የምታዩት ሰራዊት በጋራ አንድ አማራ ብለን የመሰረት ነው። የጎንደር፣ የደቡብ ጎንደር፣ የሰሜን ጎንደር፣ የጎጃም፣ የወሎ፣ የሸዋ ሳል አንድ አማራ የአማራ ፋንድ ስማችን ልታመሰግኑ ይገባል። አደራጁም እናንተ ናችሁ፣ ስንቃችንም እናንተ ናችሁ፣ የትግሉ መሳሪያም እናንተ ናችሁ። ሕዝቦች፣ ህዝቦች፣ ምርጥ የአማራ ህዝብ፣ ባለሙያው ተኪሱ፣ ገበሬው ተምርቱ፣ ነጋዴው ከመጋዝኑ እሴቶች እየቆሉ ወንዶች እያመላለሱ፣ ፋንት እየገዛ ፓሊሲ እየገዛ ሪፎርም እየገዛ ያታገለን ጀግና ምርጥ የአማራ ህዝብ በውስጥም አለ የኢትዮጵያ ተቆርቋሪ ህዝባችን፣ አንድ ጊዜ ፈከፍ ያለ ሞራል ስለ በፋኖ ነው እያደራጀን እየተደራጀን ትግላችን በውጭ በውስጥ ብላለው፣ ጠራታችን ለእናንተ ብዙ አይነገርም። ድል ለእኛ፣ ድል ለአማራ፣ ድል ለኢትዮጵያ። አማራ ጀግና ተሆነ፣ ኢትዮጵያ ጀግና ናት። ኢትዮጵያ ትጠበቃለች። የአማራ ማተዋ ኢትዮጵያ ማተቧ አማራ ነውና እንደራጅ፣ አንድ እንሁን። እግዚአብሔር ከኛ ጋር ይሁን። አመሰግናለሁ።